ጠቅላዩ ስለ አሰብ ያፈረጡት ሚስጥር። ኢትዮጵያ የሞከረችው የመጨረሻው የሰላም አማራጭ። ሻዕቢያ የፈፀመው አደገኛ ስህተት። የኢትዮጵያ አሁናዊ የባህር በር አጀንዳ አዲስ እንዳልሆነና በአንድ አዳር የተፈጠረ እንዳልሆነ የተናገሩት ጠቅላይ ሚኒስትሩ ሲሆን ያጋለጡት ሚስጥርም በእጅጉ ያነጋገረ ሆኗል። አላባይ የሆነው ሻዕቢያ የቀረቡለትን ወሳኝ አማራጮች ሁሉ ወደ ጎን በመተው ከጋላቢዋና ከፈጠረችው ግብፅ ጋር መሞዳሞዱን ተያይዞታል። ብዙዎች ኢትዮጵያ የባህር በር ስትጠይቅ ዓይናቸው የሚቀላው ከፍታዋን ማየት ስለማይፈልጉ ሲሆን፣ ጥቂቶች ግን ነገሩን በትክክል ስለማይረዱት የዛሬው ጥንቅራችን ታዲያ ይህንን ነገር የሚያጠራ ሲሆን በቆይታችን ኢትዮጵያ የወሰደቻቸውን ወሳኝ የሰላም አማራጮች እንመለከታለን። ጠቅላዩ የሞከሩትን ድንቅ ጥረትም እንዳስሳለን። ኢትዮጵያ አሰብን ለማልማት እንዴት እንደሞከረችም እናያለን። እስከ መጨረሻው አብራችሁን ቆዩ። ሻዕቢያና የእኛ የውስጥ ባንዳዎች ኤርትራን አስገንጥለው ያለ ሕግና አግባብ የባህር በር በራችንንና ወደቦቻችንን ከነጠቁም በኋላ የጊዜው የኢትዮጵያና የኤርትራ ነገር የተቋጨው በአደገኛ ደም አፈሳሽ ጦርነት ነበር። እንደዛም ሆኖ ግን ያለፈው ይለፍ ተብሎ እንደገና ኢትዮጵያና ኤርትራ ወደ ሰላማዊ ግንኙነት ለመመለስ 20 ዓመታትን ጠብቀዋል። ግንኙነታቸውን ካቋረጡ ከ20 ዓመታት በኋላ ታዲያ ዳግም ወደ ሰላማዊ ግንኙነት እንዲመለሱ ያስቻላቸው የጠቅላይ ሚኒስትር ዶክተር አብይ አህመድ ወደ ስልጣን መምጣትና ከኤርትራ ጋር ሰላም ለመፍጠር እንሰራለን ባሉት መሰረት ለኤርትራ መንግስት ጥሪ ማቅረባቸው ነበር። ያ ውሳኔ የእልፍ ዓመታት በደልን በይቅርታ ለማለፍ የተደረገ ወሳኝ የታሪክ ዕጥፋት ነበረ። ያ የሰላም ጥሪ የኢትዮጵያን የመብት ጥያቄ ያለ ጦርነት ለማስመለስ የተደረገ አስደናቂ ዲፕሎማሲያዊ ጥረትም ነበር። በኋላም ታዲያ ያ ጥሪ መልካምን ነገርን ፈጥሮ የሁለቱም ሀገራት መሪዎችና ልኡካን ሰላምን ለመመለስ ይፋዩ የስራ ጉብኝት በአዲስ አበባም በአስመራም አድርገዋል። ይህም ዳግም የተሟላ ግንኙነትን በመመለስ ለሃያ ዓመታት የዘለቀውን አለመግባባት በመቅጨት አዲስ ምዕራፍ ከፍተው ነበር። በተለይም ደግሞ ጠቅላይ ሚኒስትር አብይ ሰላማዊ፣ ፍትሐዊና በጋራ ተጠቃሚነት ላይ የተመሰረተ ወዳጅነት ሊኖረን ይገባል፣ የሁልጊዜም የኢትዮጵያ አቋም ነው ይሉ ነበር። ነገር ግን ይህ ከሁሉም ሀገራት ጋር በሚኖር ግንኙነት ላይ የተመሰረተ ሲሆን መርሁ ለኤርትራም ጭምር ነበር። በዚህ መርህ ላይ ከተመሰረተው ቃሏ ለአፍታም ዝንፍ ያላለችው ኢትዮጵያ ስትሆን በሌላኛው ገጽ ግን ጎረቤቷ ኤርትራ ቃሏን አጥፋ ቃላባይ ሆና ተገኝታለች። የኢትዮጵያን ቁርጠኝነት ከጠቅላይ ሚኒስትር አብይ ንግግር ተነስተን ስንመለከተው እንዲህ ይመስላል። ከግጭቱ በኋላ በኢትዮጵያና ኤርትራ መካከል ሰላም ሲፈጠር በመጀመሪያ ወደ አስመራ የተጓዙት ጠቅላይ ሚኒስትሩ ነበሩ። መቀጠል ደግሞ የኤርትራ ፕሬዝዳንት ወደ ኢትዮጵያ ሲመጡ የመጀመሪያው መድረክ በሚሊኒየም አዳራሽ ተደረገ። ብዙ ሕዝብ ባለበት ሁነቱ በላይቭ ቲቪ ሁሉ እየተላለፈ፣ ጠቅላዩ ቃል በቃል እኔና ኢሱ ስንደመር የምንካፈለው አሰብ ይሆናል። ኢትዮጵያና ኤርትራ ሲነጣጠሉ ውበት የሌላቸው ግንጠል ጌጦች ናቸው፣ ሲደመሩ ግን ለአፍሪካ ቀንድ ለመላው አፍሪካም ፈርጥ ናቸው። ለኢትዮጵያ ከኤርትራ ለኤርትራም ከኢትዮጵያ የተሻልና የቀረበ ጎረቤት ሊኖር አይችልም። እና ኢትዮጵያና ኤርትራ አሰብን በጋራና አልማ ከራሳችንም አልፈን ለቀጠኑ እንትረፍ ሲሉ ተደመጡ። ጠቅላዩ ኤርትራ ስመላለስ አስመራን ካየው በኋላ ከክብር ፕሬዚዳንቱ ጋር አሰብ መሄድ ፈልጋለሁ ብዬ አሰብ ሄጄ ነበር። አሰብ ባህር ጋር ቆሜም ያወራነው ስለ ወደብ ነው ይላል። ብዙ እኛን ጨምሮ እንደኛ የባህር በር ወደብ የሌላቸው ሀገራት ከሚከፍሉት ገንዘብ በላይም ጊዜያቸውን ያቃጥላሉ። አብዛኛው ኢንቨስትመንታቸውም ይቋረጣል። እኛንም የገጠመን ይሄው ነበር በጊዜው ታዲያ ያለ ማሳለጥም እንደ አንድ ግብዓት ሆኖ ያገለግላል በማለት ነበር ወደቡ ላይ ትኩረት የተደረገው። ጠቅላይ ሚኒስትሩ በቅርቡ ምክር ቤት ፊት በግልጽ የተናገሩት ነገር ታዲያ ኢትዮጵያ የባህር በሯን ያጣችበት ምክንያት አሳማኝና ተፈጥሯዊ ያልሆነ አንድ ገጽ ማስረጃ እንኳን የሌለው መሆኑን ነው። ጠቅላዩ ያጋለጡት የወደቡ እድሳት ሚስጥር። ጠቅላዩ እዛው ምክር ቤቱ ላይ በንግግራቸው ያጋለጡት አንዱ ሚስጥር ታዲያ የወደቡ ጉዳይና አጀንዳ በአንድ ዳር ያልመጣ መሆኑን ነው። እንደውም እሳቸው ስለማንናገረው እንጂ መንገድ ሁሉ ጠግነን ከጨረስን በኋላ ወደቡ ችግር አለበት አሉን። በመቀጠል የጋራ ወዳጀውን አገርን ለምነን ጀነሬተርና ክሬን በእርዳታ ወደ ኤርትራ እንዲመጣ አድርገን አሰብ ወደብ ሲደርስ የኤርትራ መንግሥት አልፈልግም ብሎ መለሰ ይላል። በእርግጥ የሻዕቢያ ባህርና የግብፅ ስውር አዛዥነት ተጨምሮ በጊዜ የነበረውን መልካም ጅምር ቢያስተጓጉለውም በኢትዮጵያ በኩል ከፍተኛ ሰላማዊ ፍላጎት እንደነበረ ያሳየ ሁነት ሆኖ አለፈ። ጠቅላይ ቀጥለውም ያኔ ነው የገባን ነገር ልክ ተስፋ የለውም የሚለውን መንገድ ጠግነን ለምንም ብና መጣም ፍላጎት አልነበረም ብለው አክለዋል። በጠቅላላ ኢትዮጵያ ለዓለም አቀፉ ማህበረሰብ ያቀረበች ያለው ጥያቄ አንድና ግልጽ ነው። እርሱም በጋራ ተጠቃሚነት መርህ ፍትሐዊና ግጋትን በተከተለ መንገድ የባህር በር ይገባኛል የሚል ነው። እኛ ኢትዮጵያውያን ቀይ ባህርን ባጣንበት በጋራም ባልመከርንበት ሁኔታ እንደመሆኑ መጠን ህጋዊ መሰረትን በተከተለ መልኩ ዳግም የባህር በር ማግኘት ግድ ይለናል። ብዙ መስተካከል የነበረባቸው ብዙም መሟላት ያለባቸው ነገሮች ሳይሟሉ እንደ ሄደም ግልጽ ስለሆነ በሌላ መንገድ ደግሞ ያለ ባህር በር መቀመጥ ግን የምትከፍለው የኤክስፖርትና ኢምፖርት ክፍያ ላይ በጣም ከፍተኛ ዋጋ የምናወጣ ይሆናል። የኢትዮጵያ ጉዳይና የቀይ ባህር ወይንም ደግሞ የኤደን ባህረ ሰላጤ አገሮች ጉዳይ በሌሎች አገሮች አካባቢ የነበሩትን ታሪካዊ ጥያቄዎችም መነሻቸው ተገቢ ነው በሚነሱበት ጊዜ ግን አመላለሳቸው ደግሞ ዓለም አቀፍ ሕግን ያልጣሱ መሆን አለባቸው። ዓለም አቀፍ ሕግ አለመጣሳቸው ብቻም ሳይሆን ግን ቀጣይ የግጭት መሰረትና መንስኤ እንዳይሆኑ ደግሞ በሰላማዊ መንገድ መስራቱ ደግሞ አማራጭ የለውም። ኢትዮጵያን ያህል ታሪካዊ በህዝብ ቁጥር በአፍሪካ ሁለተኛ ደረጃ ላይ የምትገኝ ትልቅ አገር የባርበር እንዳይኖራት የሚያደርግ ህጋዊም ሆነ ፖለቲካዊ መሰረት የለውም። ኢትዮጵያ ይህንን ተረድታ እየተከተለች ያለው ዲፕሎማሲ አካሄድ ደግሞ የሚደነቅ ነው። ኤርትራ መንግስት ከግብፅ መንግስት ጋር በመሆን እየተከተለ የሚገኘው አካሄድ ደግሞ የማይጠቅምና የኤርትራን ህዝብ ድህነት ውስጥ የሚከት ነው። ያቆማሉ ደግሞ ማለት አይቻልም። ግብፅ ውስጥ አሁን ትልቅ ችግር አለ። የዲሞክራሲም ችግር አለ። የመልካም አስተዳደርም ችግር አለ። ሌላው ቀርቶ በምግብ ራስን የመቻል ችግርም አለ። እናም ከራሳቸው ተርፈው ለኤርትራ የሚቆሙበት አሁናዊ ሁነት ላይ አይደሉም። ግብጾች የሚፈልጉት አንድና አንድ የኢትዮጵያን ሰላም አለመሆንና ዘላለማዊ ትርምስን ነው። ለመሆኑ የኤርትራ አካሄድ ያዋጣታል ወይ? የኤርትራ ኢኮኖሚያዊ ልምድ ወታደራዊ ስርዓቱ ላይ እንደሚደረገው ሁሉ ተመሳሳይ የቁጥጥርና የቀስቀሳ ወይም የሞቢላይዜሽን ዘይቤን ያንጸባርቃል። ቤተ መንግስት ውስጥ አገዛዙ ህዝቡ እንዲያድግ የሚያደርግ ወጥ የሆነ የልማት ስትራቴጂ ፈጽሞ እንዲፈጠር አልፈቀደም። መንግስቱ በተለየ ሁኔታ የሀገሪቱን ሀብቶች በማውጣትና በመሸጥ ላይ ብቻ ተማምኖ ለዘመናት የከረመ ነውና ሌላው ቀርቶ ላልተወሰነ ጊዜ ተብሎ ተጀምሮ የቀጠለው ብሔራዊ የውትድርና ግዳጅ አገልግሎት ስርዓት ለህዝባዊ ፕሮጀክቶችና ብሎም ለፓርቲው ንግድ ድርጅቶች ርካሽ የሰው ኃይልን በማቅረብ ይታወቃል። በዚህም ያለ አግባብ የወጣቶች ጉልበት ይበዘበዛል። የሚከፈላቸው ክፍያም እዚህ ግባ የሚባል አይደለም። የህግደፍ ኢኮኖሚያዊ ክንፍ ንግድን፣ ማዕድን ማውጣትንና ኮንስትራክሽንን በብቸኝነት ተቆጣጥሮ ነበር። ብዙ ጊዜ ከውጭ ድርጅቶች ጋርም ግልጽ ያልሆኑ ሽርክናዎችን ይፈጥራል። ከዚህ ውጭ ግን መንግስት የገንዘብ አቅሙን የሚደጉመው አስመርሮ ያሰደዳቸው ስደተኛ ኤርትራውያን ለቤተሰቦቻቸው በሚልኩት ዳረጎት የኢኮኖሚ ልዩነት በዛች ሀገር አለመኖርና የግል ተነሳሽነትን መታፈን ብሎም ደግሞ ማህበራዊ መቀዛቀዝን አባብሷል። ወጣቶች በድልጦትና በብሔራዊ ግዳጅ አገልግሎት ታግደው ከዛቸው አገር ለማምለጥ እልፍ ጥረቶችን ያደርጋሉ፣ ይሰደዳሉ፣ በስደትም ሕይወታቸው ያልፋል። ኤርትራውያን ወደ ጎረቤት አገሮችና ከዚህም ባሻገር ባህር አቋርጠው መሰደድና መሻገር ስደተኛ መባልም መለያቸው ነው። ያምባገነን የኤርትራ ገዢ የሻዕቢያ ስራ ታዲያ በአፍሪካ ቀንድ ቀጠናና በክልሉ ውስጥ ከሚታዩ እጅግ ከከፉት እንደ አንዱና እንደ ዋነኛ ሆኖ ነው የሚቆጠረው። ምናልባትም በአፍሪካ ግን እንደ ኢሳያስ አይነት አምባገነን መሪ አልተፈጠረምም፣ ይባልለታል። በነጻነት ጦርነት ዘመቻዎች እና ከመገንጠል በኋላም በተወለዱት መካከል ያለው የትውልድ ክፍተት ወደ ማህበራዊ ስብራትም አድጓል ይባላል። የቀድሞ ትውልድ ኤርትራን ያለፈውም በመነጽር መተርጎሙን ቀጥሏል። ንቃትና መሥዋዕትነት ዘላቂ ግዴታዎች እንደሆኑም አድርጎ ይመለከታል። በወታደራዊነት ሁኔታ ስር ያደገ ወጣት ደግሞ በዙሪያ ያለውን እውነታ ይመለከታል፣ ይጠይቃል። ምኞታቸውም ማህበራዊና ኢኮኖሚያዊ ሲሆን፣ ጥያቄያቸው እኩል መሆን ላይ ያተኮረ ነው። ይህ ክፍተት በአንድ ወቅት የነጻነት ንቅናቄ ያስተሳሰረውን ትስስር አዳክሞታል። አሁን በኤርትራ ውስጥም ሆነ በዲያስፖራው መካከል እጅግ የከረረ ቅራኔ ተፈጥሯል። ያ ህዝብ አሁን በሻዕቢያ በእጅጉ የተማረረ ሆኗል። ስለዚህ በሚመጣው ጦርነት ህዝቡ ከኤርትራ ጎን ይሰለፋል ማለት ዘበት ነው። የሻዕቢያ አደገኛው ውሳኔና ተከታዩ መስቀልቅል ከኢትዮጵያ መለየቱ የሁለት ሀገሮች ማህበራዊ ጥገኝነት ሳይፈታ የክልሉን ፖለቲካ እስከ መጨረሻው ለወጠው ሀገራቱ የተከተሉት የዲፕሎማሲ ግንኙነትም ለዘላለም በጥርጣሬና በጠላትነት የተወሰነ ሆነ ለኤርትራ ህዝቦች ስጋት እንዲሆን ለኤርትራም የኢትዮጵያ ስጋት ናት ነባል መባል ወታደራዊ መንግስቱ እንዲቀጥል ዋነኛ ምክንያት ሆነ ለኢትዮጵያ ቀይ ባህርን የመጠቀም እድል ማጣት ደግሞ የክልሉ ፖሊሲ ላይ ተጽዕኖ የሚያደርግ ዘላቂ ስትራቴጂካዊ ገደብን ጣለባት ይህም የሁለቱን ወገን ያለመተማመንና የጋራ ፖለቲካ መበታተንን አጠናከረ። በሁለቱ አገሮች መካከል ያለው ስብራ ታዲያ ውህደት ሳይሆን የክፍፍል ቅድመ ሁኔታን አቆመ። የክልላዊ ተነሳሽነቶች በሁለትዮሽ ያለመተማመን ታግተው ቀሩ። መረጋጋት ሊደግፉ የሚችሉ ኢኮኖሚያዊ ትስስሮችም ሳይፈጸሙ የውሃ ሽታ ውሉ። የኤርትራና የኢትዮጵያ ግጭት የክልሉ የፖለቲካ መንቀሳቀስ ምልክትና መንስኤም ሆነ። በመገንጠል ይፈታል የተባለው የኤርትራ ችግር ከመሰረቱ ግን ፈጽሞ አልተፈታም። ከፖለቲካ መለየት በስተጀርባ በሁለት ወገኖች መካከል ያልተጣጣሙ ውስብስብ ታሪካዊ፣ ባህላዊ፣ ኢኮኖሚያዊና ማህበራዊ ትስስሮች አሉ። ሆኖም ይበልጥ አስቸኳይ የሆነው ቀውስ ከኤርትራ ውስጣዊ ችግር ነው። በነጻነት ቋንቋ የተጸነሰው የሻዕቢያ መንግስት የፖለቲካ ስርዓት ለዜጎች ምላሽ የሚሰጥ የአስተዳደር ስርዓት ሆኖ ሊያድግ አልቻለም። ከሶስት አስርት ዓመታት በኋላ ኤርትራውያን ከፖለቲካም ሆነ ከስነምግባር ጥያቄ ጋር አሁን ፊት ለፊት ተፋጠዋል። የተወደዳችሁ የሰሞንኛ ቤተሰቦች የዛሬው ጥንቅራችን የኔን ይመስል ነበር። አብራችሁን ስለቆያችሁ ምስጋናችን ከልብ ነው። ሰብስክራይብ በማድረግ ቤተሰቡኑን ሰናይ ጊዜ